ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር እንደተወደሰ ይሁን። እንደምትመለከቱት መብራት የለም። ስለዚህ ሁለት ጉዳዮች ላይ በተለይ በዋናነት መጣሁኝ። አንደኛው የዕለት ስንክሳር ማሰማት ሲሆን ሁለተኛው ላይ ግን ትላንትና የነበረ ዛሬም እየቀጠለ ያለ ጉዳይ አለ። ከወንድማችን አኪልና ከሊቃውንቱ ጋር ያለው ፍጥጫ እንደጨመረ ነው። ሊቃውንቱ በፌስቡክ እየጻፉ ነው። እሱ ደግሞ በዩቲዩብ ላይ የሰራውን ቪዲዮ ትንሽ አነጋጋሪ ይሆናል። እሱን የምንመለከት ነው የሚሆነው። ወንድማችን ዲያቆን ዘማርያምም ከጠዋት ጀምሮ እስካሁን ድረስ እያስተማረ ነው። አሁን በምንቀርጽበት ሰዓት ላይ እንኳን አልጨረሰም፣ አላቋረጠም። ስለዚህ የቤክሳ መጽሐፎች ምን ይላሉ፣ ወንድማችንስ ምን እያለ ነው የሚሉት ነገሮችን፣ ጥቂት ጥቂት ነገሮች ለማየት እንሞክራለን። ከዛ በተጨማሪ ግን ካናዳ ላይ ተነሳ የተባለው ረብሻስ ምንድን ነው የሚለውን ነገር እንደ መግቢያ እንጠቀመው እንችላለን። ምናልባት እግዚአብሔር አምላካችን ከፈቀደ መብራት ከመጣ በጣም በዋነኝነት የምንመለከተው አንድ ጉዳይ አለ አንደኛው ስለ ሰጉራው ማርያም ሁለተኛው አባ ዮሐንስ ተስፋ ማርያም የተባለው ሰው አሜሪካ ሄዶ ያደረገው ነገር እና አንድ ደግሞ ደስ የማይል ነገር አለ። እሱን እንመለከታለን። ለማንኛውም መብራት እንዲመጣ ጸልዩ። እስከዛ ድርስ ግን በዚህ ቪዲዮ ተመልከቱትና ለውዞ ሽ ያርጉት። የምግባር ህጸጥነ ችግር የለብኝ ሰው ሰረቀ፣ አመነዘረ፣ ዋሸ፣ የነሳ ይገበል። ጭቃ ነው አቧራ ነው ይራገፋል። እኔ ድንግል ማርያም ላይ አፉን የሚከፍት ልጋጋ መታገስ ይከብደኛል።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 በነገራችን ላይ በዚህ በአብይ ጾም ያሉት ሁሉም ሃምሳ አምስትም ቀናት በሙሉ መድኃኔ ዓለም ኢየሱስ ክርስቶስ ናቸው። አዎ እነዚህ ሁሉንም የአብይ ጾም ቀናት እንደ ስቅለት ወይም ደግሞ እንደ መድኃኔ ዓለም ቀን ልናከብራቸውና ልናያቸው ይገባል። በነገራችን ላይ ስለ 13 ሕማማት የሰራሁት ቪዲዮ እስካሁን ድረስ ሻዶቫን ውስጥ እንደገባ ነው። ሰው እንዲያየው እያደረገው አይደለም። ምን እሱ ብቻ በብዙዎቻችሁ ጥያቄና ኮሜንት መሰረት የሠራሁትን የታላቁና የቅዱሱ አባታችን የወላድ አዕላፍ የአቡነ ኢየሱስ ሞዓ ዘሐይቅ ቅዱስ እስጢፋኖስን ቪዲዮም ከቀኑ 9 ሰዓት ለቀቄው ለ5 ሰዓት ለ6 ሰዓት የሚያክል ከያዙት በኋላ ከምሽቱ ሶስት ሰዓት ላይ ነው የለቀቁልኝ። ስለዚህ ይሄኛውንም እንደዛ እንዳያደርጉት እፈራለሁ። በተቻላችሁ መጠን ቪዲዮን ወይ ሴቭ አድርጉት፣ ኮፒሊንክ በማድረግም ሻዶ ከቨር ውስጥ ከመግባቱ በፊት ለሁሉም እንዲዳረስ ለማድረግ እንሞክር። በዚህ በአብይ ጾም በጣም ልናስባቸው ከሚገቡ ነገሮች ውስጥ ዋናውና አንደኛው የጌታችንን የውሃ መጠማት ነገር ነው። ጌታችን በመስቀል ላይ ሆኖ ተጠማሁ ሲል መስማት ምንኛ ያስጨንቃል። በአገራችን የአባይን ልጅ ውሃ ጠማው የሚል አባባል አለ። በዕለተ አርብ ግን የአባይን ፈጣሪ የውሃን ፈጣሪ ነበረ ውሃ የጠማው። ውሃን ፈጥሮ ለሶስት የከፈለ ውሃዎችን በእፍኙ የሰፈረ የባህርን ውሃዎች ጠርቶ በምድር ላይ የሚያፈሳቸው የባህርን ጥልቀትና ዳርቻ የወሰነ የኤርትራን ባህር እንደ ግድግዳ ያቆመ አምላክ ውሃ ተጠማሁ አለ። ዝናምን ከሰማይ አውርዶ ምድርን የሚያረካት አምላክ በውሃ ጥም ተቃጥሎ ተጠማሁ ብሎ ጮኸ እግዚአብሔርን የእግዚአብሔር ውሃ ጠምቶት አሰምቶ ጮኸ። ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ ብሎ የተናገረው አምላክ አሁን ግን ተጠማሁ ብሎ ጮኸ። ስለ ሰው ልጅ ፍቅር ሲል እሱ ራሱ ውሃ ሆኖ ሳለ በውሃ ጥም ተሰቃየ። ለመሆኑ ውሃ የሆነ አምላካችን ኢየሱስ ክርስቶስን ውሃ ያስጠማው ጉዳይ ምን እንደሆነ ግን ያውቃሉ? ከሐሙስ ማታ ማለትም ደግሞ ይሁዳ ስሞ አሳልፎ ከሰጠው ከሶስት ሰዓት ጀምሮ ሲንገላታና ሲደበደብ አድሮ ያ ሁሉ ግርፋት ከዘነበበበት በኋላ እጅግ ከባድ መስቀል ተሸክሞ ወደ ቀራኒዮ ወጥቷል። ከደሙ መፍሰስና ከድካሙም የተነሳ እጅጉን የሚያቃጥል ትኩሳትና የውሃ ጥም ያሰቃየው ነበር። ለዚህ ከፍተኛ የውሃ ጥም የዳረገው ከሊቶስጥራ አደባባይ እስከ ቀራኒዮ ድረስ የነበረው ዋናው ስቃይ፣ ድርሳነ ማህያዊ የተባለው የቤተ ክርስቲያናችን መጽሐፍ እንደዚህ አስቀምጦታል። ሃያ ሰባት ጊዜ እጃቸውን ጠቅልለው በጥፊ መቱት። መቶ ሃያ ጊዜ እጃቸውን ጨብጠው አፉን በጡጫ መቱት። ሰላሳ ጊዜ አስረው መስቀል አስይዘው እየጎተቱ በእግራቸው ሰባት ጊዜ ሆዱን፣ ሰባት ጊዜ ወገቡን፣ ሦስት መቶ አርባ ሰባት ጊዜ ደረቱንና ሆዱን ረገጡት። ስልሳ አምስት ጊዜ ክንዱን፣ ስልሳ ሁለት ጊዜ እግሩን፣ ሰላሳ ሰባት ጊዜ ጭኑን መቱት። ሰማንያ ጊዜ በገመድ አስረው ጎተቱት። የራሱንም ፀጉር እየጎተቱ አንገላቱት። ሦስት መቶ አምስት ጊዜ ጺሙን እየጎተቱ ነጩት። 28 ጊዜ የራሱን ጸጉር ነጩ። ሦስት መቶ አምስት ጊዜ እየጣሉ መቱት። ሦስት መቶ አምስት ጊዜ ከግንድ ጋር አጋጩት። አንድ ጊዜ ከግንድ ጋር አስረው ገረፉት። ስድስት ሺህ ስድስት መቶ ስልሳ ስድስት የጸና ግርፋት ገረፉት። ጌታ ሆይ የጸናው ግርፋት ይሄ ከሆነ ያልጸናው ምን ያህል ይሆን ልንል ይገባል። ታላላቅ የቆሰሉት የራሱ ቁስሎች ብቻ ሰባት መቶ ስልሳ ሰባት ናቸው። ጌታ ሆይ የራስ ቁስል ብቻ ይሄ ከሆነ የመላው አካል ቁስል ምን ያህል ይሆን ልንል ይገባል። በአክሊለ ሶኩ ምክንያት ወደ ታች የዘለቀው የራሱ ቁስል ሰባ ሁለት ነበር። አንድ ሺህ ጊዜ በየጎዳናው መስቀል ይዞ ወደቀ። አይሁዳውያን እስኪሰቅሉት ድረስ አምስት መቶ ጊዜ ወረወሩት። ሶስት መቶ ጊዜ እርኩስ ምራቃቸውን ተፉበት። አይሁዳውያን ጠልተውታልና የሮማውያን ነገር ግን እጅጉን ይደንቃል። ሰደቡት፣ አዋረዱት፣ አፌዙበት፣ ዘበቱበት፣ ልብሱን ቀደዱበት። ይህንን ሁሉ ስናስብ እጅጉን ልንደነቅ፣ ልናለቅስ፣ ልናዝን፣ አቤቱ ይቅርበለ ልንል ይገባል። አዎ ለዚህም አይደል እንዴ የጌታችን የህማማቱ ነገር የሰው ልጅ ዳግም በቀራኒው የተፈጠረበት ክስተትና ታሪክ ነው የተባለው። አዎ እነዚህን መከራዎችና ስቃዮች ህማማቶች እያሰበ አቡነ ሰማያት ወይም ደግሞ አባታችሁ የሚለውን ጸሎት ያደረገ በእየቀኑ አንድ ሺህ አንድ ሺ ነፍሳትን ከሲኦል ያወጣል የሚል ቃል ኪዳን መዳን ያለም ኢየሱስ ክርስቶስ ለሰው ልጆች ገብቷል። ምን ብቻ የአረብ ሥቃዩን እያሰበ በመዳን ያለም ቀን ማለትም ደግሞ በ27 ስምንት በ በ29ና በዚህ በአርባ ጾም ዝክር የዘከረ የእሳትን ባህር መሻገርና ነፍሳትን ከሲኦል ማውጣት ብቻ አይደለም በክርስቶስ ዘንድ ባለሟልነትን ያገኛል። ከጻድቃን አቡነ ገብረ መንፈስ ቅዱስና አቡነ ተክለ ሃይማኖት፣ ከሰማዕታት መጥምቀ መለኮት ቅዱስ ዮሐንስና ቅዱስ ጊዮርጊስ፣ ከመላእክት ቅዱስ ሚካኤልና ቅዱስ ገብርኤል ወዳጆቹ ይሆናሉ ተብሎ በድርሳነ ማህያዊ በድርሳነ መዳን ያለም ወገድለ አቡነ በባጽዮን እንዲሁም ደግሞ በገድለ አቡነ ስትንፋሰ ክርስቶስ መጽሐፍት ላይ ተጠቅሶ ይገኛል። መዳን ያለም ኢየሱስ ክርስቶስ ከበዓሉ ረድኤት በረከት ያሳትፈን፣ አሜን። ይቆየን። እርሱ የሚወለዱ ልጆች ሌላ ስጋ ኬትም አያመጡም። በቃ የራሱ የአዳም ስጋ ነው። እመቤታችንም በዚህ ውስጥ መታ ነው። በቃ እንግዲህ ያዳም ልጅ ናት ወይስ ሰማያዊት ናት? ሌላ ፍጥረት ነች እንዴ? ያንና የያቄም ልጅ ምናምን ሲባል ውሸት ነው። ሰማይ የወረደች ልትሆን አትችልም። እንደ ቤተክርስቲያናችን አስተምህሮ መጽሐፍ ቅዱስም እንደሚነግረን ከአዳም የተገኘ ፍጥረት በጠቅላላው ማለት ነው። አሁን ክርክር የተነሳውም በዚህ ጉዳይ ሳይሆን፣ በእርግጥ ክርክር የተነሳው የወደቀውን የአዳምን ገላ ለብሳለች የሚለው ነው። ሲጀመር የአዳም ገላ የወደቀ አይደለም። በኋላ በኃጢአት ምክንያት ያደፈ መሆኑ ግን ምንም ጥርጥር የለውም። በጣም በሚያስገርም ሁኔታ ምን አይነት ነገር ለማስቀመጥ ይሞክራሉ። አዳም ኃጢአት ሳይሰራ በፊት የሆነች ዘር እንደዛ ውስጥ ተቀምጣ ከዛ በኋላ እንደው በአባቶች ወገብ ውስጥ ያኔ ሳይበድል በፊት ማለት ነው ንጹህ ዘር ልጅ ትቀመጥና የተንጠባጠበች ትመጣ ትመጣ ትመጣ ትመጣ ትመጣና የሆነ ሰዓት ላይ እመቤታችን ሆና ትወልዳለች አይነት ነገር ብሎ የሚያስተውሩ ሰዎች አሉ። አባቶች የማያውቁት ትምህርት ማለት ነው። አዘና እንደዚህ አይነት ትምህርት የለም። ነገረ ማርያም ማለት የሆነ አንዳንድ ሰዎች ጭንቅላት ውስጥ ተለጥጦ አይቻልም ማሏቸው ነገር አንዳንድ ሰዎች ጭንቅላት ውስጥ ተለጥጧል። በቃ ሳይ ያው ደግሞ አሁን ተነስታ የመጣችው ደግሞ ምንድን ናት? ይሄ እመቤታችን በአዳም ገላ ውስጥ እንደ እንቁ ነጭ እንቁ እያበራሽ ትመጣ ነበር ይላል። ይሄ እንዳው በቃ ዘመን አመጣሽ፣ እንደውም እንደ በደንብ መታየት ያለበት ከቤተ ክርስቲያን ትምህርት ምናምን ነገር ይወጣ። ይሄ እኳ ቅዱስ ያሬድን መንቀፍ ነው። ቅዱስ ያሬድን መንቀፍ ነው። ቅዱስ ያሬድ ድጓላ የተናገረውን መንቀፍ ደግሞ በጣም ከባድ ነው። ቅዱስ ያሬድ እኮ ነው ያለያነ እመቤታችን በአዳም ገላ ውስጥ እንደ ነጭ እንቁ ታብራ ነበር ያለው የዘመኑ ሊቃውንት አይደሉ፣ ቅዱስ ያሬድ ነው። ማስረጃ ላሳይ። ይሄውና ቅዱስ ያሬድ ያለ መጽሐፈ ድጓ፣ ይሄው ቅዱስ ያሬድ ይሄውና፣ ሁለት ስምንት አስራ ዘጠኝ ዓመት የመጽሐፈ ድጓ ነው ይሄ። ስለዚህ መጽሐፈ ድጓ እንመልከተው። አዳም፣ እመቤታችን በአዳም ገላ ውስጥ እንደነ ጭንቁ ታብራለች ብሎ አልተናገረም ቅዱስ ያሬድ። ቅዱስ ያሬድ የነበረው መቼ ነው? ይህን እንኳን አንድ ጊዜ አውቀን መናገር አለብን። እመቤታችን በአዳም ገላ ውስጥ እንደነ ጭንቁ ታበራ ነበር ብሎ የተናገረው አሁን ያለ ዚህ ቀውንት ነው። ማስረጃ ይኸው፣ ይሄ አይደለ የህዳር ጽዮን ላይ ይኸው ማርያም ሰ ታሃቱ እምትካት ውስተ ከርሱ ለአዳም ከመባህሪ ጻዕዳ አዳም እመቤታችን ማርያም በአዳም ገላ ውስጥ እንደ ነጭ እንቁ ታበራ ነበረ። ይህን ያሉ ቅዱስ ያሬድ ነው። ከመላከ ብርሃን አድማሱ ጀምበሬ በፊት የነበረና ከአባ ግዱ ግዘጋ በፊት የነበረ ነው ቅዱስ ያሬድ፣ ገጽ 8 ምስር ያለቃሉ እመቤታችን በአዳም ገላ ውስጥ ወገብ ውስጥ እንደ ነጭ ባሕርይ ታበራለች። ቅዱስ ሀይሉ የተናገር ማርያም እሰ አለሚለ ታሕቱ እምትካት ውስተ ከርሱ ከርሱ ለአዳም ከመ ባሕርይ ጸዓዳ እመቤታችን ውስጥ እዛ የአዳም ገላ ውስጥ እንደ እንቁ ታበራ ነበረ። እዛ በአዳም ገላ ውስጥ አዎ፣ ይሄ ከመንጋ ይመሰጠራል። እግዚአብሔር ዘርን ባያስቀር ልንኖሮ አረሚለ ዘር የተባለችው ያችን ለመግለጽ ዘርን ባያስቀር ልኖሮ። መቼ ሲንን የተናገረው ያ ሁላችሁ እንደምታውቁት ኢሳያስ አይደለ? ኢሳያስ የተናገረው ትንቢት ኢሳያስ ላይ ትንቢት ኢሳያስ ምዕራፍ አንድ ዘጠኝ ላይ ነው የምናገኘው። ትንቢት ኢሳያስ ምዕራፍ አንድ ቁጥር ዘጠኝ ላይ ምን እንደሚለው የሰራት ጌታ እግዚአብሔር ዘርን ባያስቀር ልኖሮ፣ እንደ ሰዶም በሆን ሆን በሆንን እንደ ገሞራን በመሰል ነበር። ይህን አንድምታውን ተመልከቱት። አንድምታውን ደሞ ላሳያችሁ። ይሄ ደግሞ ዘርን ባያስቀርልን የእመቤታችን ተገልጽሎ እንደተነገረ በእነዚህ በቤተክርስቲያናችን አባቶች ትርጓሜ ላይ እናገኛለን። ኢሳያስ 1 9 እንመልከት። ይኸው ኢሳያስ 1 9 ስንት ምዕራፍ 30 ይሄ 1 9 እሺ፣ 1 9 ላይ እሺ፣ ምዕራፍ 1 ቁጥር 9 ላይ እንመልከት። ዘርን ባያስቀርልን ኖሮ የሚለው እንዴት እንደሚፈታ ይኸው ተመልከቱት ዘር እያለ እየተረጎመ እየተረጎመ እየተረጎመ ይመጣል። እመቤታችንን እያብራራ ሲመጣ ማለት ነው። ዘርን ባያስቀር ኖሮ እያለ የተረጎምና እኛችን የምንፈልጋት ይኸው አንድም ይኸው ትንቢት ኢሳያስ ገጽ አስራ አንድ ላይ አንድም አሸናፊ እግዚአብሔር እመቤታችንን ከመርገመ ስጋ ከመርገመ ነፍስ ያስቀረልን ባይሆን እንደ ሰዶም በሆን ነበር፣ ገሞራን በመሰል ነበር። እኒያ የነፍስ አማላጅ አጥተው እንደጠፉ እኛም የነፍስ አማላጅ አጥተን በጠፋን ነበር። እግዚአብሔር ስሙ የተመሰገነ ይሁን። የግል ትርጓሜ አይደለም፣ የአባቶቻችን ነው። እንዲሆንልን የፈለግነው ሳይሆን ሆኖ የተማር ነው። አንድም አሸናፊ እግዚአብሔር እመቤታችንን ከመርገመ ስጋ ከመርገመ ነፍስ ያልነሳውን አላዳነውምና ይላል። ያልነሳውን አላዳነውምና ያዳነው ምን ያለው ነው? የነሳውን ስለተቀጠል አድርጎ ምን ይላል? ከመለኮቱ ጋር የተዋሃደው ያ ግን ድኗል። የዳነው ከመለኮቱ ጋር የተዋሃደው ነው። የወደቀው ስጋችን ከመለኮቱ ጋር ተዋሃዷል። አልተዋደም፣ አልዳንም። በቃ እስካሁን አልዳንም። ስለዚ የዓለምን ድህነት ጥያቄ ምልክት ውስጥ የሚከት ነው። ታማሚውን መቶ መለኮት ካልነካ ወይም ካልተዋሃደው፣ እኛ ሁላችን ሳንድን በዘቦ በውድቀታችን ውስጥ እንግዲያውስ እስካሁን አለና ያልነሳውን አላዳነው የሚለውን ቃል የጎርጎሪዎስን ስንተረጉም መጀመሪያ ያስቀድመን ሲጀመር ጎርጎሪዎስ የክርስቶስ ሥጋ የጎሰቀ ነው አይደለም ብሎ አደም የተነሳ በሱ ክብር ምስጋና ይግባውና፣ ቅድም እንደተገለጸው ኃጢአት በሚስማማው ሰውነት ትርጓሜ ቅድም አንድምታም እንዳሳየኋችሁ በሚስማማው ሰውነት ነው የሞተው። በኃጢአተኛ ሥጋ ልኮ የሚለውን ሮሜ 8፥3 የተረጎሙትኛ አባቶቻችን ኃጢአት በሚስማማው ነው የሚለው። ቄርሎስ ደግሞ የአብሮናሌዎስ ነገር ሲናገር ደግሞ እናሳይ። እዚህ የአብሮናሌዎስ የቄርሎስን ንግግር ማን ነው የቄርሎስ ለአብሮናሌዎስ ሲናገር ምን እንዳለ ላሳያችሁ። እዚህ ጋር ተመልከቱ። እዚህ ጋር ምን እንደሚል በመድኃኒታችን የቄርሎስ ነው። ገጽ ምዕራፍ 73 ገጽ 274 አይደለም፣ ክፍል 15 ይሄ ቁጥር 27 ላይ በመድኃኒታችን በክርስቶስ በቸርነቱ እኔ በዘመኔ ሁሉ በቀናች ሃይማኖት ጸንቼ ኖርኩ። በዘመኔ ሁሉ በቀናች ሃይማኖት ፍጹም ሆንኩ። እንደ አርቄብሎስ ነው የሚለው እንደ አቡሊናሪዮስ ነፍስ አልነሳም አላልኩም፣ ነፍስ ነስቷል ምላለው ነው አብርሃንስ ነው ዝብሎ የሚያስተምረው ስለዚህ አብርሃንስ ብሎ ይተነሳ ነፍስን አነሳም የነሳው ስጋን ብቻ ለሚለው መናፍቅ ነው መልስ የሰጠው ከዛ ጎርጎሬዎስ ምን አለ የለም ያልነሳውን እኮ አላዳነም ታዲያ የዳነው ስጋችን ብቻ ነው ነፍሳችን ጭምር ነው እንጂ በነገራችን የመጻፍ ሚስጥር ላይ ማለት ይሄን ዝውራይ እሺ ሽመልስ መርጊያ ህብረ ወንጌል ላይ ተርጉሞታል። ምን ይላል? የእግዚአብሔር ጥበቡ የሆነውና ስለወደቀው አዳም ራስን ዝቅ ያደረገው እርሱ አንድዬ ስለ እርሱ ተዋርዶ የተዋረደውን አዳም ከውርደቱ ሊያነሳ ወደደ። ማንን? የተዋረደውን አዳም ከመሆኑ ሊያድነው ከውርደቱ ሊያነሳው ወደደ። ነገር ግን የአዳምን ባህሪ ገንዘቡ ሲያደርግ ኃጢአት የሚያውቀውን የአዳምን ተፈጥሮ ከና ኃጢአት ፈቃዱ ሊለብስ አልፈቀደም ይሄው በደም ስሙ። ነገር ግን የአዳምን አዳምን ባህሪ ገንዘቡ ሲያደርግ አይቱ ስጋ ሲለብስ ክርስቶስ ምን ሆነ? የሚያውቀውን የአዳምን ተፈጥሮ የወደቀው ማለት ነው። ኃጢያትን የሚያውቀው የአዳምን ተፈጥሮ ከና ኃጢያት ፈቃዱ ሊለብስ አልፈቀደ። ምን አረገ? አዳም ጤናማ በሆነው ተፈጥሮ ውስጥ ባዕድ የሆነ ያ ፍምን ወይም ጣል ምን አኑሮአልና። ስለዚህ ጌታችን አዳምን ወደ ቀድሞ ጤነቱ ይመልሰው ዘንድ ጤናማ የሆነውን የቀድሞውን የአዳምን ባህሪ ለበሰ። የእግዚአብሔር ስሙ የተመሰገነ ነው። ይህን የተናገረው ማነው? ኤፍሬም ሶርያዊ። ስለዚህ ጌታችን አዳምን ወደ ቀድሞ ጤንነቱ ይመልሰው ዘንድ አዳም ማነው? ይመልሰው ዘንድ ጤናማ የሆነውን የቀድሞውን የአዳምን ባህሪ ለበሰ። ጤናማ የሆነውን ለምን ጤናማ ያልሆነ የአዳም ስጋ የትኛው ነበር? የወደቀውና አዳም ጤናማ በሆነው ተፈጥሮ ውስጥ ባዕድ የሆነ የኃጢአት ስምንት ምን አኑሯልና፣ እመቤታችን የጎደለውን ትሙላልህን፣ የጠመመውን ታቅናልህን፣ የራቀውን ታቅርብልህን፣ የታመሙትን ትፈውስልህን፣ ያዘኑትን ታረጋጋልህን፣ የተቸገሩትን ሁሉ ነፃ ታደርግልህን።